ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ የማሳያችሁ እንዴት አድርጋችሁ በቲቪያችሁ ዋይፋይ እንደምትጠቀሙ ነው። በጣም ቀላል ነው። ከእናንተ የሚጠበቀው ዋይፋይ አንቴና መግዛት ነው። ይችነች እኔ ገዞ ስለመቶ ሰላሳ ብር ነው። በጣም አሪፍ ነው እና ምንድ ምናደርገው በጣም ቀላል ነው። ማሳያችሁ መንገድ ቀጥታ እንትናችሁ ላይ ነው የምሰኩት፣ ሪሲቨራችሁ ላይ ይሄንን የኔ ሪሲቨሪያው እና ከዛ ቀጥታ ዝኛው ላይ እንሰኳለን፣ እዚህች ጋር እንደምትመለከቱት እንሰኳለን ከዛ ከሰካ ነው በኋላ ምድረ ምን አደርገው ቀጥታ ሊሞታችን እናመጣና እዚህ ጋር ሜኑ የምትላለች ጋር እንደምትመለከቱት። ከዛ ቀጥታ እሷን እንነካዋለን። ከዛ ልክ እንደዚህ ያመጣልናል። ኤክስፓንሽን የሚለው ጋር እንሄዳለን። ከዛ ኤክስፓንሽን የሚለው ጋር ከሄድን በኋላ ዋይፋይ የሚላለ እዚህ ጋር ዋይፋይ የሚለው ውስጥ እንገባለን። ከዛ ዋይፋያችን እስካናድርጎ ያመጣልናል ማለት ነው እዚጋ። ከዛ ቀጥታ ነክተ ነው እዚጋ ፓስወርድ ከጠይቀኝ እዚ መካከል ያገብተን ፓስወርድ ማስገባት ነው። እኔ ኦልሬዲ ኮኔክት ስላደረኩኝ በወጣና ምን አድርጋለሁ እዚጋ ኔትወርክ አፕስ የሚላለ እሱስ ገብተን ብዙ ነገር ማየት እንችላለን። አሁን ለምሳሌ ዩቲውብ ከሆነ ዩቲውብ ከፍታለሁ። እና እንትን ስለሆነ ነው ጠብቀው ይመጣልናል። አንግቶና እንደምትመለከቱት ሲከፍት ላሳያችሁ። ትንሽ ኮኔክሽን እንትን ስለሆነ ነው፣ ከእንደገና ሪቡት ስላደረኩት ነው። ወይፋ ሆላችሁ 18 ምንም ሳያቆራርጥ በትክክል ያሳያል። ሌላው ደግሞ እዚሁ ዩቲውብ ላይ ማየት የምትፈልጉት ቲቪ ሾው ነገር ካለ እዚ ጋር ቀጥታ ሜኑ ምትሏን ተነኳትና እዚ ጋር ሜኑ የምትለዋለች እሷን ተነኳትና ቀጥታ ልክ እንደዚህ ቪዮ ቢቢሲ፣ ቢቢሲ ኒውስ፣ ቢቢሲ ወርልድዋይድ፣ ኤለን ሾው፣ ቶፕ ጊር ምናምን እንደዚህ ያመጣልናል። ቀጥታ ገብተን ማየት እንችላለን። እስከ ስፖርት ምናምን እና በጣም አሪፍ ነው። እዚህ ጋር እንደምትመለከቱት ማለት ነው ላችሁ በጣም አሪፍ መንገድ ነው እና እንደዚህ ማየት ትችላላችሁ። ጥራቱን ደግሞ ማስተካከል ከፈለጋችሁ በዚህ ጋር ሴቲንግ የምትላለች ስቃይ እና ምን እናድርጋለን? ቀታ ሪሞታችን ላይ ቀዩዋን እንነካትና እዚህ ጋር እንነካትና ቀዩዋን። እዚህ ጋር እንደምትመለከቱት ከታች 360 ምናምን የሚል አለ። 180 ማድረግ እንችላለን። 180 ሲሆን የሚያስጠላው ትንሽ ሎድ ለማድረግ ጊዜ ይፈዝበታል። ከዛ ኤግዚት እንልና ቀታ ኦኬ እንለዋለን። ከዛ ይሰራልናል ማለት ነው በቀጣይ እንዴት ስልካችሁን ካስት ማድረግ እንደምትችሉ ማወቅ ከፈለጋችሁ አሳያችኋለሁ። በስልካችሁ የምትጠቀሙትን ቀጥታ በቲቪ ማለት ነው። ቪዲዮ ላይክ ማድረግ እንዳትረሱ። መልካም ቀን።